በሐዋርያት ሥራ ውስጥ ያለው የአገሮችና ከተሞች ካርታ ምን ይመስላል? የሐዋርያት ሥራ መጽሐፍ ከኢየሩሳሌም እስከ ሮም ድረስ ያለውን ሰፊ መልክዓ ምድራዊ አቀማመጥ ይሸፍናል። መንፈስ ቅዱስ በወረደበትና የቀደመችው ቤተ ክርስቲያን በምትወለድባት በኢየሩሳሌም ይጀምራል። ኢየሱስ እንዳዘዘው ከዚያ ወንጌል በይሁዳና በሰማርያ ተሰራጭቷል። እነዚህ አካባቢዎች ሁሉም የዘመናዊቷ እስራኤል እና የፍልስጤም አካል ናቸው። ሐዋርያቱ በተለይም ጳውሎስ የሚስዮናዊነት ጉዟቸውን ሲጀምሩ ካርታው በዘመናችን በሶርያ፣ በቱርክ፣ በግሪክና በጣሊያን ያሉትን ከተሞች ይጨምራል። ሶርያ ውስጥ የምትገኘው አንጾኪያ የጥንት ክርስቲያኖች ዋና ማዕከልና የጳውሎስ ተልእኮዎች መሠረት ሆናለች። እንደ ኤፌሶን፣ ቆሮንቶስ፣ ፊልጵስዩስ እና ተሰሎንቄ ያሉ ከተሞች በጉዞ ውስጥ ቁልፍ ቦታዎች ናቸው። እያንዳንዱ ከተማ አብያተ ክርስቲያናት የተተከሉበትን እና ወንጌል ሥር የሰደዱበትን ቦታ ይወክላል። በጳውሎስ ጉዞዎች ውስጥ የሮማውያን መንገዶችና የባህር መንገዶች ትልቅ ሚና ተጫውተዋል። በገላትያ ልስጥራን፣ ደርቤን እና ኢቆንዮን ባሉ ቦታዎች ተዘዋውሮ ወደ አውሮፓ ተሻገረ። ጳውሎስ ወደ ሮም ሲሄድ የመርከብ አደጋ ደርሶበት ነበር፤ ይህም ጉዞዎች ምን ያህል ርቀትና አደገኛ እንደሆኑ አሳይቷል። የሮማ ኢምፓየር መዋቅር ወንጌሉን በከተሞችና ወደቦች በፍጥነት እንዲሰራጭ ረድቷል። በመጨረሻዎቹ ምዕራፎች ውስጥ፣ ጳውሎስ የእግዚአብሔርን ዕቅድ በማሟላት የግዛቱ እምብርት ወደ ሆነችው ወደ ሮም ደረሰ። የሐዋርያት ሥራ መጽሐፍ የሚያበቃው ጳውሎስ ታስሮ አሁንም በድፍረት በመስበኩ ነው። በሐዋርያት ሥራ ውስጥ ያለው ካርታ ወንጌል በኢየሩሳሌም ከሚገኝ ትንሽ ቡድን ወደ አህጉራት እየተሰራጨ ወዳለው መልእክት መሸጋገሩን ያሳያል። በአገሮችና ከተሞች ውስጥ የእድገት፣ እንቅስቃሴና ተልእኮ ኃይለኛ ምስል ነው።